ሰላም ተወዳጆች እንደምን ዋላችሁ። ሙስሊም ወንድሞች እና እህቶች ባለፈው ሳምንት ዘ ፈርስት ሙቭመንት ኦፍ ማሐመድ ቱዋርድ ፕሮፌሲ በሚለው ማለት እስልምና ለመረዳት አራት ሜን ፖይንቶችን ማየት እንዳለብን እንዴት ሙሐመድ በመጀመሪያ ራሱን ወደ ነብይነት አስገባ፣ ቀጥሎ ናሽናሊዝም የሚለው ህግ ምንድን ነው፣ ሶስተኛ ወደ መዲና እንደሄደ ምን አደረገ፣ በአራተኛ ደረጃ ክርስቲያኖችና አይሁዶች እንቢ ሲሉት ምን እንደከፈተ አራቱን ማወቅ በጣም ሜን ፖይንት ነው ብዬ አስተምሬ ነበር። እና የመጀመሪያውን ፓርት ዳሰን ነበረ ባለፈው። ዛሬ የምንመለከተው ናሽናሊዝም ይሆናል። ሙሐመድ ናሽናሊዝም ማለት ሀገራዊነት እንደማለት ነው፣ እና የሀገርን ሉዓላዊነት የሀገርን እንትን ማስጠበቅ ማለት ነው ትርጉሙ። እርሱን ከማየታችን በፊት እንግዲህ ምን ላይ ነበረ ባለፈው ያቁም ነው ሙሐመድ የራሱን ህጎች እንዳወጣ እና እንዲቀበሉት እንደሞከረ ተቀበሉኝ እንዳለ፣ ነገር ግን ቁረሾች ኖ ተአምር አድርግልን ብለው በሱራ ምዕራፍ 69 ላይ እንደለመኑት፣ ነገር ግን ይህንን ታምር ማድረግ እንዳልቻለ ሱራ 1793ን ጠቅሰን ተመልክተናል። ዛሬ ደግሞ የምንመለከተው ናሽናሊዝም መሐመድ፣ ይሄ አቅጣጫ እምቢ ሲለው እና አንቀበለም ሲሉት መሐመድ ምን አለ? እነሱን ሊስማሙበት የሚችሉበት አርግመንት አመጣ ማለት ነው። ይህንን የምናገኘው ሱራ ምዕራፍ ዛሬ ምናየው ናሽናሊዝም ነው። ይህንን የምናገኘው ሱራ ምዕራፍ 38 ቁጥር አምስቱ ተፍሲሮች ስንመለከት ነው። ሱራ 38 ቁጥር አምስት ራሱ ምን ይለናል ብለን ስንመለከት ቁረሾችና ቁረሾች በጣም እንደተደነቁ በጣም እንደተገረሙ ይነግረናል። ምንድን ነው ያስደነግጣቸው ስንል ወይ ደግሞ ያስደነቃቸው ስንል እንደዚህ ይላሉ። ሙሐመድ አማልክቶችን አንድ አደረጋቸውን? ይህ የሚያስደንቅ ነገር ነው እንዳሉ ይነግረናል ማለት ነው። ቃል በቃል የሚለው እንደዛ ነው። ሙሐመድ አማልክቶችን አንድ አደረጋቸውን? እንጻፈው አማልክቶችን መሀመድ አማልክቶችን አምላክን አይደለም አማልክቶችን አማልክት ማለት ከአንድ በላይ አምላክ ማለት ነው እዚህ ጋር በምስል ለማሳየት ያህል እዚህ ጋር ካባ አለ። መሐመድ አማልክቶችን አንድ አደረጋቸውን ይህ የሚያስደንቅ ነገር ነው አሉ፣ ቁረሾች ማለት ነው። ይህንን ምን ምን አነሳስቷቸው ሊሉ ይችላሉ? እንዴትስ እንደዚህ ሊሉ ይችላሉ? መሐመድ ያዩት እነሱ ቁረሾች ያዩትን ተመልክተው የታያቸውን አይተው ነው ይህንን ያሉት እና ምን ምንድን ነው የሚያነሳሳቸው ምን ሊያስብላቸው ይችላል ስንል ብዙ ሊያስብላቸው የሚችሉ ነገሮች አሉ፣ የሚያስብላቸው ምክንያቶች አሉ። እርሱ ምንድን ነው ለምሳሌ ያህል ሱረቱ ኢክላስ ላይ የምንመለከተው ሱረቱ ኢክላስ መቶ 12 ላይ አላሁ ሰመድ ይላል። አላህ ሰመድ እንደሆነ ይናገራል። ሰመድ ደግሞ የሚባል ጣዖት እንዳለ እራሱ ተፍሲር ኢብን ከሲር ሱራ ሱረቱል ኢክላስ 112 ላይ ሰመድ ማለት እንደ ድንጋይ ቅርጽ መግቢያና መውጫ የሌለው እንደሆነ ይነግረናል። ሱራ ምዕራፍ ሰባት ሰባ ሁለት ተፍሲር ኢብን ከሲር ደግሞ ስንመለከት ምን ይላል? ዘከረ ሙሐመድ ብን ኢሳከ ወገይረሁ ካነ የአቡዱነ አስናምን ፈሰነመ ቃለ ልሁ ሰመድ ይለናል ቁረይሾች የመካ ህዝቦች ጣዖታትን ያመልኩ ነበረ። ከዛ አንዱ ጣዖቱ ሰመድ ነው በማለት ይናገራል ማለት ነው። እና ሰመድ ታዋቂ የሆነ ከመሐመድ በፊት የሚመለክ ጣዖት ነው እና እርሱ አለ። ሌላው አላክበር የሚባል አለ። አላክበር ማለት በሙጅማአት አሊላሀት የሚል ከመሐመድ በፊት የነበሩ ጣዖታት በሚል መጽሐፍት ላይ ማለት ነው አላክበር የተባለ አልአክበር የተባለ ጣኦት እንዳለ ይነግረናል ማለት ነው። ሌላም ጀድ የተባለ ጣኦት እንዳለ ይነግረናል እና ሙሐመድ አላሁ አክበር እያለ ነው ኢቨን ሲናገር ማለት ነው። አላሁ አክበር አላህ እና አክበር ነው። እና የተመለከቱትን ቆረሾች ተመልክተው ምን አሉ? ሙሐመድ አማልክቶችን አንድ አደረጋቸውን፣ ይህ የሚያስደንቅ ነገር ነው አሉ። ኢስላም ብሊቭ ን ተውሂድ ሰው ምንድንነው? የሙሐመድ ፕላን ምንድነው? የሙሐመድ ሀሳብ ወደሚለው ስንመጣ የዚህን ተፍሲር ስንመለከት ለቁረሾች ሙሐመድ እንትን ያቀርብላቸዋል፣ አንድ ስምምነት ያቀርብላቸዋል። እንግዲህ እንደምናቀው ሙሐመድ እና በቁረሾች መካከል አለመግባባት ተፈጥሮ ነበር። የአለመግባባቱ ምንድን ነው በዚህ አንቀበልም ተቀበሉኝ በሚለው ነው እና መሐመድ ወደ ኢትዮጵያ የተወሰኑ ሰዎችን ወደ ሀበሻ ልኮ ነበረ። እናም እነዛ ሀበሻ ወዲያው ሊመለሱ ይችላሉ። የመጀመሪያዎቹ መጀመሪያዎቹ መሐመድ የላካቸው ወዲያው ሶስት ወር ባልሞላ ጊዜዎች ተመልሰዋል። እና ለምንድን ነው የተመለሱት ስንል ከቁረሾች ጋር መሐመድ የተወሰነ የመግባባት ተግባብቶ ነበረ እና የተግባባበት ደግሞ ምንድነው ብለን ስንመለከት ሱረቱን ነጀም ምዕራፍ 53 ቁጥር 19 ተፍሲራቱን ስታነቡ የምታገኙት ነገር አለ እርሱም ምንድን ነው? መሐመድ ለነዚህ ለ ቁረሾዎችን ለማስደሰት ምን አድርጎ ነበረ? ለአላት አሉዛና መናት ሰግዶ ነበረ። ለአላት አሉዛና መናት ለሚባሉ ፕሮስትሬት አድርጎ ሰግዶ ነበረ። እንደዚሁም እነርሱ ምልጃቸው ይታመናል በማለት አማላጆች እንደሆኑ ተናግሮ ነበረ። ይህንን ለማስቀየስ ቁረሺ የዛሬ ሼኮች ምንድነው የሚሉት? በሰይጣን ምላሱ ሰይጣን ምላሱን ተቆጣጥሮት ነው የሚያደረገው እና አላስፈላጊ የሆነ ጥቅስ እንደነበረበት ኢቭን ያምናሉ

የሴጣን ቨርስ ሴታኒክ ቨርስ ወይም የሴጣን ጥቅሶች የሚባሉት በሱረቱ አልነጀም ምዕራፍ ሃምሳ ሶስት ቁጥር አሥራ ዘጠኝ ላይ ሙሐመድ ጅብሪል ተገለጠልኝ ካለበት ከአምስት ዓመት በኋላ አላት አሉዛና አልመናት ለተባሉ ጣዖታት ስለመስገዱ የሚያብራራ ጥቅስ ነው እና ኢቨን እነሱን ጨምሮ እንግዲ ሊሆን ይችላል ለዚህ ጋር የተመለከቱትን ተመልክተው ቁረሾች ምናሉ? ሱራ 38 ቁጥር አምስት ላይ ይህ ሱራ ምዕራፍ 38 አምስት የወረደው ወደ መዲና መሐመድ ከመሄዱ ሁለት ዓመት በፊት ነው። ወደ 620 አመተ ምህረት አካባቢ ነው እና የተመለከተን ተመልክተው መሐመድ ቁረሾች መሐመድ አማልክቶችን አንድ አደረጋቸውን ይህ የሚያስደንቅ ነገር ነው አሉ። ሶ ይህን ተፍሲርን ስንመለከት ምንድነው፣ መሐመድ እንደገና ስምምነት ይፈልጋል ከቁረሾች ጋር ነው በዚህ እንስማማ ብሎ ያቀርባል ማለት ነው አንክሉ የእሱ አቡታልም የተባለ አጎት አለው እና አጎቱ ነው እሱ እንዲያስማማቸው ሁለቱንም ያናግራቸዋል። ከዛ ለአጎቱ ሙሐመድ ምን ይላል እንደዚህ ይለዋል ኦ አንክል። የዚህን ተፍሲር ተመልከቱ ሱራ 38 ቁጥር አምስት ተፍሲር ኢብን ከሲር ኢብን ከሲር ተፍሲር ኢብን ከሲር ሱራ 38 ቁጥር አምስት ላይ ስትመለከቱ ሙሐመድ እንዲህ ይላል ኦ አንክል

ሙሐመድ አንክሉን ምን አለው? ኦል አይ ወንት ፍሮም ዜም ኢዝ ከነርሱ የምፈልገው ዋን ወርድ አንድ ነገር ነው፣ አንድ ቃል ነው። ፍ ድ ይህንን ቃል ካሉት ተመልከቱ፣ ካሉት ነው የሚለው፣ ካመኑበት አይደለም ካሉት አለ። በአረብ አረቦች የእነርሱ ተከታዮች ይሆናሉ። ተመልከቱ፣ እዚህ ጋር የመካ ህዝብ አለ፣ እዚህ ጋር የአረብ ህዝብ አለ። እዚህ ጋር ደግሞ የዓለም ህዝብ አለ ይታያል። እና ምን አለ እዚህ ጋር የመካ ህዝብ አለ ይህንን ቃል ካሉትና በዚህ ከተስማማ አሁን ሱራ ሰላሳ ስምንት አምስት የወረደው መሐመድ አማልክቶችን አንድ አደረገን። ይህ የሚያስደንቅ ነገር ነው። ሶ በዚህ ቃል የምንስማማ ከሆነ የሙሐመድ አላማ ምንድነው? አላህ አንድ ነው በሚለው እንስማማና በዚህ ቃል ከተስማማን አማልክቶችን ሁሉ አንድ አደርገን። በዚህች ቃል ከተስማማን ፍቺ ፍዘይ ሰይድ ካላ ካሉት ብቻ ዘ አረብ ዊል ቢከም ዜር ፎሎወርስ አረቦች የእነርሱ ተከታዮች ይሆናሉ። እነዚህ የቁረሽ ህዝቦች አሉ እዚህ ጋር አረቦች በጠቅላላ እዚህ ያሉት የአረቦች በጠቅላላ የእነርሱ ተከታዮች ይሆናሉ። ደነን አረብ ንላ ደነን አረብ ልፔጅዛቱዜም አረብ ያልሆኑት ደግሞ ለእነርሱ ብር ጊዜያ ይከፍሉላቸዋል። ይሄ ነበረ የሙሐመድ የሁለተኛው ስምምነት ማለት ነው። እዚህ ጋር ሙስሊም ወንድሞች፣ እናቶች እንድናስተውል የምፈልገው ያለው ሙስሊሞች የእነርሱ ተከታዮች ይሆናሉ፣ ሙስሊም ያልሆኑት ደግሞ ጂዚያ ይከፍላሉ አይደለም ያለው። እርዚ ጋር ያለው አረቦች የእነርሱ ተከታዮች ይሆናሉ፣ ነን አረቦች አረብ ያልሆኑት ደግሞ ጂዚያ ለእነርሱ ይከፍላሉ። ነን አረቦች ማለት እነማንን? እኛ ኢትዮጵያውያን፣ እኛ አፍሪካውያን፣ ኢውሮፓውያን ከመካ ህዝብ፣ ከአረብ ህዝብ ውጭ የሆነ ሁሉ ለእነሱ ግብር እንድንከፍል ነበር የሙሐመድ የመጀመሪያው ስትራቴጂ፣ እና ተቀበሉኝ ነበረ ሙሐመድ። አስተዋላችሁት? ወንድሞቼ እና እህቶቼ ሙሐመድ ሀውማች የእሱን ትክክል እንዲቀበሉት ማለት ነው፣ ምን አይነት ዲል እንዳቀረበ አረቦችን ለመጥቀም ናሽናሊዝም ብለን የጠራነው ለዚህ ነው። አረቦችን ለመጥቀም ምን አለ፣ ይህንን ካላችሁ አለ የቁረሽ ህዝቦችን ለእናንተ አረቦች ተከታዮቻችሁ ይሆናሉ። አሁን ዑመርን ከተመለከትን አሁንም ተከታዮች ናቸው። በእርግጥ ተከታዮቻችሁ ይሆናሉ። ነገር ግን ነን አረቦች ደግሞ የሆን ነው። እኛ ኢትዮጵያውያን፣ አፍሪካውያን በአለም ላይ ያለነው ሁሉ ግብር ለእናንተ ይከፍላሉ። ግብር ለማስከፈል ነበር የመሐመድ ዕቅዱ። ኢምፓየር መገንባት ነበረ፣ በጉልበቱ የሙሐመድ እቅዱ ሃይማኖት አልነበረም። የሙሐመድ እቅዱ የሮም ኢምፓየርን ስንመለከት፣ የፐርሽያን ኢምፓየር ስንመለከት፣ የሮም ኢምፓየር ምንድን ነው ያደረገው? ተከታዮቹን በዛ ህብረተሰቡን፣ ማህበረሰቡን ወታደር አደረጋቸውና ሌሎችን ህብረተሰብ ደግሞ ግብር ያስከፍሉ ነበረ። አሁን ለምሳሌ በክርስቶስ ዘመን እንደዛ ነበረ። ይሁዳ እንዳለ በሮም ቀኝ ግዛት ተይዛ ነበረ፣ እና ግብር ይከፍሉ ነበረ እና የሙሐመድ እቅዱ ፖለቲክስ ነበረ፣ ናሽናሊዝም ነበረ፣ ሀገሩን መጥቀም ነበረ። ለሃይማኖቱ ግድ የለውም። ይህንን ጉዳይ አልተስማሙበትም እንጂ ቢስማሙበት ኖሮ ዛሬ እኛ ግብር ከፋዮች ነበር ነው። ሙስሊምም ክርስቲያንም ሁን ግብር ለሙሐመድ እንከፍል ነበረ። ይህን ሀሳብ ቁረሾች አደናቅፉት እምቢ ያሉት ተመልሰው ማለት ነው። እና እምቢ ስላሉት ነው ወደ ሌላ ስትራቴጂ፣ ወደ ሶስተኛው ሙቭመንቱ መዲና ወደሚለው እዚህ ጋር እንመለከተዋለን። ሙቭመንቱ መዲና ወደ መዲና ተስፋ ቆርጦ ይሄዳል መሐመድ። ይሄም ስላልተሳካለት ማለት ነው እንጂ ቢሳካለት ኖሮ የመሐመድ አላማ አረቦችን መጥቀም ቁረሾች፣ አረቦች የቁረሾች ተከታዮች እንዲሆኑ እና ነን አረቦች የሆን ነው ሁላችን ኢትዮጵያውያን ሙስሊሞች ወንድሞች ሁላችን ለእርሱ ግብር እንድንከፍለት ነበረ። የሙሐመድ እቅዱ ፖለቲክስ ነበረ። ባካችሁን እወቁበት፣ ባካችሁ ድረሱበት። ሙስሊም ያልሆኑት አይደለም ግብር ይከፍላሉ ያለው አረብ ያልሆኑት ናቸው ግብር መክፈል ያለባቸው ብሎ መጀመሪያ ዲል ያደረገው የሙሐመድ የመጀመሪያ ዓላማው ይሄ ነበረ። ነገር ግን አልሳካለው ሊሰሙት አልቻሉም እንደዛም ብለው ምክንያቱም መሐመድ ነብይ እንዳልሆነ አውቀዋልና። ታምር አድርግልን ሲሉት ማድረግ አልቻልምና። አድርገውለት እኮ ቢሆን ኖሮ በቃ ከፈጣሪ ነው ይህም ብለው ይቀበሉት ነበር። ነገር ግን መሐመድ ሐሰተኛ እንደሆነ ይብን ጆሮ ይሉት ነበር እኮ። ሱራ ምዕራፍ ዘጠኝ ላይ ስንመለከተ ይሄ ጆሮ ነው ይሉታል። ኬት እንደሚያመጣ ይብን ያውቁ ነበርና ሊቀበሉት ፈጽሞ አልቻሉም። ከዛ መሐመድ ምን አደረገ? ወደ መዲና ሄደ ማለት ነው ወደ መዲና አቅጣጫውን ቀየረና ምናልባት ይቀበሉኝ የሆነ በሚል ወደ መዲና ሄደ ማለት ነው። የመዲናን ሌላ ጊዜ እንመለከታለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ይቆያል።